ከዛሬ 46 ዓመታት በፊት የተወሰኑ ሰዎች መስጂደል ሐራም ውስጥ ያሉ ከ500 በላይ የሚጠጉ ሑጃጆችን አግተው ለ15 ቀናት በመስጊዱ ውስጥ ከፍተኛ ጦርነት ሲያደርጉ ውለዋል። ኦፕሬሽኑም ሲመራ የነበረው ጆሃይማን የተባለ ሰው ነው። በዚህ ክስተት በመቶዎች የሚቆጠሩ ሰዎች የሞቱ ሲሆን በርካቶችም ቆስለዋል። የሳውዲ መንግሥትም ከአቅም በላይ ስለሆነበት ከፈረንሳይ መንግሥት እገዛ እስከመጠየቅ ደርሷል። በዛሬው ፕሮግራሜም ይህንን ሙሉ ታሪክ በዝርዝር የማቀርብላችሁ ይሆናል። ቻናሉን ሰብስክራይብ ያላደረጋችሁ እንድታደርጉ እየጋበዝኩ ወደ ፕሮግራሙ አልፋለሁ። ከዛሬ 46 ዓመታት በፊት በ1400 ዓመተ ሂጅራ ወይንም 1400 ላይ የመጀመሪያው የሙሐረም ቀን ንጋት እንደ አውሮፓውያን አቆጣጠር ደግሞ ኖቬምበር 20 ቀን 1979 ሊነጋጋ ሲል በመካ ታላቁ መስጊድ የሱብሂ ሶላት ሰጋጅ የከተማዋ ነዋሪዎች እና ከዓለም ዙሪያ ወደ 50 ሺህ የሚጠጉ ሙስሊም ሑጃጆች በዚያ ቀን ታላቅ ቅዱስ ስፍራ ላይ የአምልኮና የሶላት ድባብ አካል ከመሆን ያለፈ ነገር አልጠበቁም። ሆኖም ማንም ሊፈጠር ይችላል ብሎ ያላስበው እንግዳ ክስተት አካል ሆኑ። በከተማዋ መካ ለሐጅ ስነስርዓት ከየሀገራቸው የመቱ የተለያዩ ሀገራት ዜጎችና የአካባቢው ነዋሪዎች በታላቁ መስጂድ በካዕባ ቅጥር ግቢ ውስጥ ለፈጅር ሰላት ተሰብስበዋል። ከእነሱ መካከል ጁሃይማን አል ዑተይቢ በተባለ የ40 ዓመት ዳዒ የሚመሩ ሁለት መቶ ሰዎች ነበሩ። እነዚህ ሰዎች ሰላት አልጀናዛ ሊሰገድባቸው ነው በሚል ወደ መስጊዱ ሲገቡ በትከሻቸው ሀያ የሚደርሱ የሬሳ ሳጥኖችን ይዘው ነበር የገቡት ሰላት ተሰግዶ እስከሚያበቃም አስክሬኖቹ ጥግ ላይ እንዲቆዩ ተደረገ። ነገር ግን እነዚያ የሬሳ ሳጥኖች የጦር መሳሪያዎችን የያዙ ስንዱቆች እንጂ እንደተባለው አስክሬኖች አልነበሩ የሶብሂ ሶላት ተሰግዶ እንዳበቃ በቅጽበት ሳጥኖቹ ውስጥ ያሉትን የነፍስ ወከፍ መሳሪያዎች የጆሃይማን ባልደረቦች ተከፋፈሏቸው። ጆሃይማንም ኢማሙን ገፍጥሮ ማይኩን በእጁ ካደረገ በኋላ አንዱን ሙሐመድ የተባለ ጓዱን እንዲነሳና አብሮት እንዲቆም ሌላኛው ኻሊድ የተባለውን ጓዱን ደግሞ የያዘውን ወረቀት ለሕዝቡ እንዲያነብ አዘዘ። አንባቢው ተነስቶ ምድር በግፍና በበደል ከተሞላችበት ጊዜ በኋላ በፍትሕ የሚገዛ መህዲ የሚባል ንጉሥ እንደሚመጣ በሃዲስ ማስረጃ የተደገፈ ዲስኩር ማንበብ ጀመረ። ጆሃይማን ተናጋሪውን በየመሃሉ እያቋረጠና ማይክሮፎኑን እየተቀበለ የታላቁን መስጂድ በሮች እንዲዘጉ እንዲሁም መካን በግልጽ በሚያሳዩ ሚናራዎች አናት ላይ አልሞ ተኳሾት ቦታቸውን እንዲይዙ ሲያዝ ይሰማል። ወንድሞች ተጠንቀቁ፣ አህመድ ወደ ጣሪያው ሄድና ማንም ሰው በበሩ ለመግባት ሲሞክር ካገኘህ ግንባሩን ብለው እያለ ስራ ይከፋፍላል። ከዚያ ማይኩል አንባቢው ደግሞ መልሶ ያቀብለዋል። በመጨረሻም አንባቢው ሲጠበቅ የነበረው መህዲ ስለ መምጣቱ አረጋግጠናል። በመቶዎች የሚቆጠሩ ሙስሊሞች እርሱን በሕልማቸው ማየታቸውን መስክረዋል። እነሆ ይህ ከፊታችሁ የቆመው ሲጠበቅ የነበረው መህዲ ወይንም በሙሉ ስሙ ሙሐመድ ኢብኑ ዓብድላህ አልቃህጣኒ መሆኑን ስናሳውቅ በታላቅ ደስታ ነው፣ ብሎ በተክቢራ መስጅዱን አናጋው። ከዚያም ጁሃይማን ለመህዲ ታማኝነቱን እጁን በመሳም ያረጋገጠ የመጀመሪያው ሰው ሆነ። ተከታዮቹም ተመሳሳይ ነገር አደረጉ። አላሁ አክበር እያሉ ድምፃቸውን ከፍ አድርገው እየጮሁ ጥይት እየተኮሱ ለመህዲ ተብየው እስከ ሞት ድረስ አብረውት ሊሆኑ በነፍሳቸው ሳይቀር ትእዛዙን ከግብ ሊያደርሱ በየተራ ቃል ገቡለት። ነገር ግን ትዕይንቱ በተወሰነ ደረጃ ግራ የሚያጋባ ነበር። በመካ የሚገኘው ታላቁ መስጂድ አረበኛ በማይናገሩና እየሆነ ያለው ነገር በማይረዱ 50 ሺህ የሚጠጉ የውጭ ሀገር ምዕመናን ሙስሊሞች የተሞላ ነበር። ቁርአን በታላቁ መስጂድ ውስጥ ሁከትን በግልጽ ስለሚከለክል ምዕመናን የታጠቁ ኃይሎችን በዚህ ክቡር ስፍራ ማየታቸው ላይ በቃ ጭራሽ በደስታ ሲተኩሱ መመልከታቸው አስደንግጧቸዋል። በሩ ሳይዘጋ ያመለጡት ሲያመልጡ መውጣት ያልቻሉት ሁጃጆች ግን በእገታው ስር ወደቁ። በአንድ ሰዓት ውስጥም ታጣቂዎቹ መስጂዱን ሙሉ በሙሉ ተቆጣጠሩት። በመካ ታላቁ መስጊድ በተፈጠረው ትርምስ የታላቁ መስጂድ ኢማም ሼክ አብዱላህ አሳቢል እየተፈጠረ ያለውን ነገር ለባለስልጣናቱ ለማሳወቅ ወደ ቢሮአቸው ሾልከው ገቡ። ይሁን እንጂ የባለስልጣናቱ የመጀመሪያ ምላሽ አነስተኛ ነበር፣ ምክንያቱም በሀገሪቱ ታዋቂ የሆኑት ባለስልጣናት አልነበሩም። አልጋወራሽ ፋህድ እብኑ ዐብድልዐዚዝ በአረብ ጉባኤ ላይ ለመገኘት ቱኒዚያ ነበሩ። የንጉሳዊው ክቡር ዘበኛ አዛዥ ልዑል አብደላህም ለሥራ ጉብኝት ሞሮኮ ነበሩ። ንጉሥ ኻሊድ እብኑ ዐብድልዐዚዝ ደግሞ ሪያድ በሚገኘው ቤተ መንግሥታቸው ታሞ ተኝተዋል። በኋላ ባለስልጣናቱ ሁኔታውን ለማጣራት ሁለት የፖሊስ መኪናዎችን ላኩ። ነገር ግን ፖሊሶቹ ሚናራዎቹ ላይ ባደፈጡ ታለሞ ተኳሾች ተገደሉ። ነገሩ የምር ሆነ፣ ደም መፋሰስ ሆነ። መሳሪያ መያዝ ብሎም ጦርነት በማይደረግበት ስፍራ ላይ ደም ፈሰሰ። የክስተቱን አሳሳቢነት የተረዱት ባለሥልጣናቱ የሪፐብሊካን ጋርድ ስፔሻል ፎርሶችን በመላክ መስጊዱን ከበቡት። ጋዜጠኛ ዝር እንዳይል ማስጠንቀቂያም ነገሩ። በየሰላት ሰዓቱ በቀጥታ ስርጭት መስጊዱን የሚያሳየው የቴሌቪዥን ጣቢያም ስርጭት እንዲያቆም ተደረገ። የሳውዲ አረቢያ ጦር ኃይሎች ከቡድኑ የተኩስ እሩምታ ቢወርድባቸውም ምላሽ መስጠት ግን አልቻሉም። ይህ የሆነበት ምክንያት ቅዱስ ቁርኣን በታላቁ መስጊድ ውስጥ መዋጋትን በመከልከሉ ነው። ይህም መንግሥት እገታውን ለመፍታት ተኩስ እንዲፈቀድለት የሃይማኖት ተቋሙ ፈትዋ እንዲሰጥ ጥሪ አቀረበ። በማግስቱ ባለስልጣናቱ በታላቁ መስጂድ መለስተኛ ሰላማዊ ዓመፅ መከሰቱን በመገናኛ ብዙሃን መግለጫ ሰጡ። እውነታው ግን ከዚህ የተለየ ነበር። ሰራዊቱ ፈትዋውን በመጠባበቅ ላይ ያለ ከፍተኛ ጉዳት ደርሶበታል። በሦስተኛው ቀን የሳውዲ ባለስልጣን የሁኔታውን እውነታ በመረዳት አመሱን እስካሁን መቆጣጠር ሳይችሉ መቆየታቸውን ናም አሁን ግን ታላቁ መስጂድ ሰላም መሆኑን ገለጹ። በአራተኛው ቀን ሁኔታው እስካሁን መፍቴ እንዳልተገኘና በድርጊቱም የአሜሪካ ወይንም የኢራን እጅ እንዳለበት የሚጠቁም ዜና በመላው ዓለም ተሰራጨ። የሳውዲ አረቢያ መንግስት በድርጊቱ የተሸማከቀ ሲሆን የታላቁን መስጂድ ክስተት መላው የሳውዲ መንግስት ለመገልበት ያለመ መፈንቅ ለመንግስት ነው በማለት አምኗል። ስለሆነም ማንኛውም ወታደራዊ እርምጃ ከመውሰዳቸው በፊት ጦርነቱ ወደ ታላቁ መስጊድ እንዲገባ ፈትዋ እንዲሰጥ ማድረግ ያስፈልግ ነበርና ባለሥልጣናቱ የጁሃይማን እንቅስቃሴ ላይ የኃይል እርምጃ እንዲወስዱ 32 ከፍተኛ ምሁራን የተባሉ ሼኾች ድምፅ እንዲሰጡ በማድረግ ፈትዋውን አስነገሩ። የሃይማኖት ጉባኤውም ሰራዊቱ ከታጣቂ ቡድን ጋር እንዲዋጋ የሚፈቅድ ፈትዋ ወጣ። በመሆኑም የታላቁ መስጊድ ሕንፃዎች ጉዳት ቢደርስባቸውም ሳይሰጉ እንዲዋጉ ባለሥልጣናቱ ለሰራዊቱ ትእዛዝ ሰጡ። ጦርነቱም በይፋ በአምስተኛው ቀን ተጀመረ። ነገርን ከስሩ እንዲሉ የዚህ ሁሉ መነሻ ምን ላይ ነበር የሚለውን፣ እኔ ሳውዲ አረቢያ በንጉሥ ዐብድልዐዚዝ አልስዑድ ዘመን የዘመናዊነት አብዮት ላይ ነበረች። በወቅቱ የነበረው የነዳጅ ዘይት ገንዘብ በገፍ መፍሰሱም ቀስ በቀስ ሕዝቡን ዘመናዊነትን እንዲያውቅ አድርጎታል። የመኪናና የኤሌክትሪክ ዕቃዎች ግዢ ተስፋፍተዋል። ግዛቱ ቀስ በቀስ ወደ ከተማነት እየተለወጠና ወንዶችና ሴቶች በአንዳንድ አካባቢዎች በገበያ ቦታዎች መቀላቀል ጀምረዋል። ታዲያ የተወሰኑ ሰዎች በሳውዲ አረቢያ ውስጥ ያለውን ይህን አብዮት የሃይማኖትና የማኅበራዊ እሴቶች ውድቀት ይሉት ነበር። የሀገሪቱ የሃይማኖት ተቋማትን ቢድዓን እናተፋለን በሚል መንግስት ዘመናዊነትን በሚያስፋፋው ልክ በየቦታው ዳዋ የሚያደርጉ የተብሊክ ጀማዎችን ያሳድዱ ነበር። የተብሊክ ጀማዎችና መሰል ነገሮችን ያበዛው ደግሞ ይህ ዘመናዊነት ከዲን መራቅ ነው ብለዋል ነዋል። እናም በ1966 ከሪያድ በስተሰሜን በሚገኘው ሳጀር አካባቢ ያደገው ጆሃይማን ኢብኑ ሙሐመድ ኢብኑ ሰይፍ አል ዑተይቢ በሳውዲ ማህበረሰብ ውስጥ ቢዳዓና ወንጀሎችን የሚቃወም ያለውን ቡድን መሰረተ። ጁሃይማን ይህን ቡድን ሲመሰርት በወቅቱ የመዲና ኢስላሚክ ዩኒቨርሲቲ ፕሬዚዳንት የነበሩት የቀድሞ መምህሩ ሼክ አብድልዓዚዝ ብን ባዝን አማክሮ ነበር። ጁሃይማን ዓላማውን አስረድቶ ለቡድናቸው ድጋፍ እንዲሆናቸው በጠየቀው መሠረት ኢብኑ ባዝ ለቡድኑ ሰለፊያ ሙሕተሲባ የተሰኘ ስም አውጥተው በሼክ አቡበክር አልጀዛኢሪ በሚመራው የዳይሬክተሮች ቦርድም ለቡድኑ ሙሉ ሰውነትና ህጋዊነት ዕውቅና እንዲሰጥ አድርገው በማኅበርነትም አጽድቀው መንፈሳዊ መሪና የበላይ ጠባቂ ሆነዋል። ሰለፊያ የተሰኘው ስምም ለመጀመሪያ ጊዜ በሳውዲ መንግስት ማኅደር ውስጥ የማኅበረ ስም ሆኖ የገባው ያኔ ነበር። ይህ ቡድን ራሱን እንደ አንድ የተውሂድ አርበኛ መዝሃብ መከተልን የሚያወግዝ ቢድዓን ውድቅ በማድረግ የሚታገልና ቁርአንና ሱናን የሙጥኝ እያለ አድርጎ አቅርቧል። ቡድኑ ለሐዲስ ሳይንስ ከፍተኛ ፍላጎት ያለውና የሐዲስና የቁርአንን ቀጥተኛ ቃል ፊት ለፊቱን በመውሰድ ያለምንም የዑለማ ትንታኔ የሚቀበለውን የአህለ ተውሂድ እንቅስቃሴ ርዕዮተ ዓለም በበላይነት የሚያቀነቅን ነበር። ይህ እንቅስቃሴ በሼህ አልአልባኒ አመለካከት ሕያው የማድረግ ዘውግ መሆኑ ነበር። ቡድኑ በአኗኗር ባህሪው የተለየ ነበር። አባላቱ ከከተማ ርቀው በሚገኙ አካባቢዎች ላይ ይኖሩ የነበረ ሲሆን እነ ጁሃይማን የሚኖሩበት ዋና መስሪያ ቤታቸው ግን በመዲና ምስራቃዊ ሰፈር የሚገኘው የወንድማማችነት ቤት በመባል የሚታወቅ ሕንፃ ነው። ይህ ቡድን ከጊዜ ወደ ጊዜ በንጉሥ ዐብዱልዐዚዝ የተጀመረውን የልማትና የዘመናዊነት ጥረቶች፣ የስልክና የቴሌግራም አጠቃቀም፣ ሴቶች በቴሌቪዥን መታየታቸውንና የመሳሰሉትን በግልጽ ተቃወመ። እነዚህ ጥረቶች ሙስሊሞችን ንጹህ እስልምናን ከመከተል አቅጣጫ እንዳሳተም በየጊዜው ተናገሩ። ዘመናዊ ለውጦችን የሚደግፈውን ሁሉ አወገዙ። ጁሃይማን የተወለደው ገጠራማ በሆነችው ሰጀር ከተማ ነው። በከተማው የተማረው እስከ አራተኛ ክፍል ብቻ ነው። ከዚያ ውጭ ያለው የልጅነት ዘመኑ በሚስጥር የተሞላ ነው። ከቅርብ ጓደኞቹ አንዱ የሆነው ኦሳማ አልቀውሲ ጆሃይማን አደንዛዥ እፅን ማዘዋወር ጨምሮ በሕገ ወጥ ንግድ ከፍተኛ ተሳትፎ እንደነበረው ተናግረዋል። በኋላ ግን ይህን ሥራውን በመተው በሳውዲ ብሔራዊ ጥበቃው ውስጥ በከባድ መኪና ወይንም በታንከር ሹፌርነት ሠርቷል። ቡድኑን የማገልገል ችሎታውን ተጠቅሞ በፍጥነት በዙሪያ ያሉትን ሰዎች አድናቆት በማትረፍ በብዙዎች ላይ በተለይም በወጣቶች ላይ ተጽዕኖ በማሳደር ተቀባይነትን አግኝቷል። ከዚያ በኋላ ደግሞ ውትድርና ላይ ገብቶ የተወሰነ ጊዜ ከቆየ በኋላ ሕይወቴን ለዲኔ መስጠት እፈልጋለሁ ብሎ ወደ መዲነቱል ሙነወራ ዩኒቨርሲቲ ተቀላቀለም። ከሼህ አብዱልዓዚዝ ኢብን ባዝ ጋር የተገናኘውም እዚሁ ዩኒቨርሲቲ ነው። ከጊዜያት በኋላ አሁን ያለውን ሰለፊያ የተሰኘ ቡድን አቋቁሞ ብዙ ተከታይ አፍርቶ እንቅስቃሴውን በይፋ ለመከወን ችሏል። በኋላ ግን ጁሃይማን ከሁለቱ የግዛት ምሶሶች ማለትም ከሀገረ መንግስቱ ነገስታት የሳዑድ ቤተሰቦችና ከወሃብያ ሼኾች ጋር ከአንድ ጊዜ በላይ ግጭት ውስጥ በመግባቱ አላማውን ብቻውን ለማስኬድ ወሰነ። እናም ከማንም ደሞዝ የሚቀበል ማንኛውም ሰው እውነት ሊናገር አይችልም በማለት መንግስታዊ ሼኾች ብሎ የሚጠራቸውን የዋሃቢያ ሸኮቻ ጠቃ። ለዚህም አብዛኛው የቡድኑ አባላት ለእስር ሲዳረጉ ጆሃይማን ወደ በረሃ ሸሸ። ጆሃይማን በሸሸበት ቦታ ሆኖ ስለ ሉዓላዊነት፣ ስለ ዳዕዋና ስለ መጨረሻው ሰዓት ምልክቶች የሚሉ ሐሳቦቹን የጆሃይማን ደብዳቤዎች በሚሉት በራሪ ወረቀቶች እያሳተመ መበተን ያዘ። ንጉሳዊው ቤተሰብ ከውስጥ መፍረስ እንዳለበት የሚሰብኩ ብዙ በራሪ ወረቀቶችን በተነ። ሼኾቹ ከንጉሳዊው ቤተሰብ ጋር ለዱንያ ጥቅም ሲሉ ተሞዳምደዋል ሲልም በመረጃ አስደግፎ ማጋለጡን ቀጠለበት። መንግሥቱ እንደተበላሸና መለኮታዊ ጣልቃ ገብነት ሀገሪቱንና ሃይማኖቱን ለማዳን አስፈላጊ መሆኑንና አይቀሬ መሆኑንም አብሮ አስነበበ። መህዲ የሚባል ሙሉ ስሙ ሙሐመድ ብኑ ዐብድላህ የሆነ ምድርን ከቆሻሻ የሚያጸዳ መሪ መምጣቱ እንደማይቀር ደጋግሞ ተናገረ። ነቢዩ መሐመድ ስሙ ከስሜ ጋር የአባቱ ስም ከአባቴ ስም ጋር ሞክሼ የሆነ ሰው በመጨረሻው ዘመን ይመጣል፣ ምድርንም ቀጥ አድርጎ በፍትህ ይገዛል ብለው መናገራቸው የተረጋገጠ ጉዳይ ነው። በመሆኑም ጁሃይማን መህዲ ቢመጣ ብሎ ተመኘ። ስለሱ እሱ ማንበባ ዘወተራል። ጁሃይማንን የሚያውቁ ሰዎች እንደሚሉት ወቅቱ የመህዲ መምጫ መሆኑ ላይ ጽኑዕነት የነበረው ይመስል ነበር ይላሉ። በተለይ አንዳንድ ጉዳዮች መምጫቸው መቅረቡን እንዲያምን ያስቻሉ መረጃዎች ሆነውለታል። በተለይ እሱና ተከታዮቹ ቢድዓና ጥመት አድርገው ያዩት የንጉሱን ምስል የያዘ ሳንቲም ነገሩን ከሐዲስ ጋር ሲያያይዙት እርግጠኛ እንዲሆኑ አድርጓል። ይህ እውነታ መህዲ ከመምጣቱ ጥቂት ቀደም ብሎ በየቤቱ ውስጥ ጥሜት ይገባል ከሚል ሐዲስ ጋር ሳንቲሙ በየቤቱ መግባቱን ሲያስተያዩት ይሄማ ሰዓቱ መድረሱን ማሳያ ነው እንዲሉ አድርጓቸዋል። በዚያው ጊዜ መሐመድ ብን ዐብድላህ አልቀህጣኒ የሚባል ሰው በሳውዲዋ ዋና ከተማ ሪያድ መስጊድ ውስጥ ብዙ ተከታይ የነበረው ዳዓይ ነበር። ስሙም ዝነኛ መሆን ጀምሯል። ሰዎች እሱን የሚያውቁት በመልካም ባህሪውና በብርቱ ዳዋዎቹ፣ ከዚያ ባሻገር ደግሞ በገጣሚነቱ ነበር። እናም ጁሃይማን ይህን እንደሰማ ሰውየውን ሊያየው ሄደ፣ እናም አገኘው። በኋላም ሲጠበቅ የነበረው መህዲ ከነቢዩ መሐመድ ጋር ተመሳሳይ ስምና የአባት ስም እንደሚጋራና ሰፊ ግንባሩና ቀጭን አፍንጫ እንዳለው አንድ ሀዲስ ይጠቅሰሃል ብሎ እነዚህን ሁሉ ባህርያት አንተ ላይ ስላየኋቸው አንተ መህዲ ነህ አለው። እሱም ይህን መላመት ሲሰማ በጣም ተገረመ። አልቀህጣኒ በዚህ ጉዳይ ላይ ውሳኔ ላይ ለመድረስ ሰላት ልስገድ ብሎ ቤቱ ገባ። ካህጣኒ ከቤቱ ሲወጣ የጆሃይማንን ቃል አምኖ ነበር። እናም እንደ ተጠበቀው መህዲ መተወን ጀመረ። ጆሃይማንም ያልካህጣኒን ታላቅ እህት ሁለተኛ ሚስት አድርጎ ሲያገባ የሁለቱ ሰዎች ጥምረት በረታ። ጥቃቱ ከመሰንዘሩ ከበርካታ ወራት በፊት በመቶዎች በሚቆጠሩ የመካተወላጆች ተወላጆችና ሁጃጆች ምዕመናን መካከል አልቃህጣኒ በህልማቸው በታላቁ መስጂድ ውስጥ በኩራት ቆሞ የእስልምናን አርማ ይዞ አይተነዋል የሚል ወሬ እንዲናፈስ ተደረገ። ይህን ተከትሎም ጁሃይማንና ተከታዮቹ በተጠለሉባቸው ራቅ ባሉ ቦታዎች ለመጪው የትጥቅ ትግል ዝግጅት ጀመሩ። ይህ ሁሉ ሕልምና ዝባዝንኬ በጁሃይማን ሰዎች የተሰራጨ ነበር። በስተመጨረሻም ጉዳዩ ይበልጥ ትኩረት እንዲስብ በትክክል ምዕተ ዓመቱ ሲቀየር ዓመተ ሂጅራውም 1400 ሲሆን በመጀመሪያው ቀን መህዲን ለዓለም ይፋ እናደርጋለን ተብሎ ቀን ተቀጥሮ ዝግጅቶች ተጠናቀቁ። ቀኑ ደርሶም መስጊዱን ወረሩት። ታላቁ መስጂድ የካዕባን ግቢ የከበቡ በመቶዎች የሚቆጠሩ ሜትሮች ርዝመት ያላቸው ኮሪደሮች ያለው ግዙፍ መዋቅር ነው። ህንጻው በወቅቱ ባለ ሁለት ፎቅ ነበር። ከበባው በነበሩት ሁለት ቀናት ውስጥ የሳውዲ ኃይሎች የታላቁን መስጂድ መግቢያ በር መልሶ ለመያዝ ጥቃት ጀምረዋል። ነገር ግን ጁሃይማንና ተከታዮቹ መሳሪያ እያለቀባቸውና ቁጥራቸው እየተመናመነን ቢሆንም ጥቃታቸውን በተሳካ ሁኔታ ተቋቁመዋል። አምስተኛው ቀን ሊጠናቀቅ ሲል የጁ ሃይማን ተከታዮች ምንጣፎችና ጎማዎችን አካትለው የጭስ ደመና በአካባቢው እንዲጨስ በማድረግ ከምሶሶች ጀርባ ተደብቀው ወደ ግቢው የዘለቁትን የሳውዲ የጦር ወታደሮች ለማጥቃት አደፈጡ። የሳውዲ ጦርም ገብቶ ጥቃት ከፈተ። ታላቁ መስጊድ ወደ ጦር ሜዳነት ተቀይሮ የሟቾች ቁጥር በፍጥነት በመቶዎች የሚቆጠር ሆናል። ሰራዊቱ በትዕዛዙ መሠረት ከሄሊኮፕተር ጀምሮ ከባባድ የጦር መኪናዎች ታንኮችና ሮኬቶች ሳይቀር በጥቃቱ ጥቅም ላይ አውሏል። መኪኖችም የልዩ ኃይል አባላትን በማጓጓዝ የመስጊዱን በሮች በእጃቸው አደረጉ። በመሃል መህዲ ቆስሏል፣ መህዲ ቆስሏል የሚል ድምፅ ተሰማ። አዎ መህዲ በሰራዊቱ እየተመቷል። ልብሱ ሳይቀርብ ተበታትኗል። ሰውነቱ ውስጥ በርካታ ጥይቶች ገብተዋል። አንዳንዶቹ እሱን ለማዳን ለመሮጥ ቢሞክሩም ከፍተኛ የነበረው የተኩስ እሩምታ ወደ እሱ እንዳይደርሱ ስላደረጋቸው ወደ ኋላ ፈገፈጉ። አማጽያኑ ለጁሃይማን የመህዲን ጉዳት አሳወቁ። እሱም ተከታዮቹን፣ አትመኗቸው፣ ሰርጎ ገቦች እንድንደናገጥ ያደረጉት የነዙት የሐሰት ወሬ ነው። መህዲ በጨራሽ አይሞትም መስጊድ ውስጥ ሰላማዊ ቦታ ላይ ሆኖ ይሆናል። የተመታው እሱን የሚመስል ሌላ ሰው ነው አላቸው። ነገሩ በመህዲ ሞት ያበቃልና ሁሉም ተስፋ እንዲቆርጥ አልፈለገም። በስድስተኛው ቀን የሳውዲ ኃይሎች ታላቁን መስጂድና የአካባቢውን ሕንፃዎች መቆጣጠር ቻሉ። ሆኖም የጆሃይማን የቀሩት ተከታዮች መህዲ በታላቁ መስጂድ ውስጥ አንድ ቦታ ላይ እንዳለ ጆሃይማንን በማመናቸው በመቶዎች የሚቆጠሩ ታጋቾችን አስከትለው የመስጊዱ አንደርግራውንድ ክፍሎች ውስጥ በመግባት ተደበቁ። ነገር ግን ሁኔታዎች ከጊዜ ወደ ጊዜ አሳሳቢ እየሆኑ መጡ። በየቦታው የወደቀ ሬሳ ጠረን አላስቀምጥ ብሏል። ውሃና ቴምር በማለቁ የሚበላ ነገር ጠፍቶ ዱቄት እስከ መቃም ደርሰዋል። የሳውዲ አረቢያ መንግሥት ድሉን በማረጋገጥ ተከታታይ መግለጫዎችን ቢያወጣም ከታላቁ መስጊድ የጸሎት ስርጭት መቋረጥ ግን ዜናቸውን እንዳይታመን አድርጎት ነበር። ከበባው ከአስር ቀን በኋላ ባለሥልጣናቱ የታላቁን መስጊድ መቆጣጠራቸውን የሚያረጋግጡ የወታደሮቻቸውን የቆዩ ፎቶዎች በካዕባ ፊት ለፊት አድርገው በመገናኛ ብዙሃን ቢያሳዩም እውነታው ግን ተቃራኒ ነበረ። ታላቁ መስጊድ አሁንም የጦር ሜዳ ነበር። የሳውዲ መንግስት ባለስልጣናት ሁኔታውን በተቻለ ፍጥነት መፍታት፣ የጸጥታና የሃይማኖት ስርዓቶችን መመለስና ታጣቂዎችን ለፍርድ ከነ ህይወታቸው መያዝ ነበረባቸው። የአማጽያኑ መሪዎች በህይወት ለመያዝና ከበባውን ለማስቆም እርዳታ መጠየቁም የግድ ሆነ። ወደ ፈረንሳዩ ፕሬዚደንት ቫሌሪ ጊስካርድ የእገዛ ጥያቄ ላኩ። የፈረንሳዩ ፕሬዚደንትም አዲስ ከተቋቋመው የጸረ ሽብርተኝነት ክፍል ሦስት አማካሪዎችን በድብቅ ላከ። ምዕራባውያን በእስልምና እምነት ውስጥ ጣልቃ ገቡ የሚለውን ማንኛውንም ትችት ለማስወገድ ኦፕሬሽኑ ሚስጥራዊ መሆን ነበረበት። የፈረንሳዩ ቡድን አባላት ሙስሊሞች ስላልሆኑና መካ መግባት ስለማይችሉ ጣኢፍ ከተማ በሚገኘው ሆቴል እንዲያርፉ ተደረገና መመሪያ እንዲሰጡ ተመቻቸላቸው። የፈረንሳዩ ክፍል የሳውዲ ጦርን በጋዝ አጠቃቀም በማሰልጠን ታጣቂዎቹን ከምድር ቤት ለማስወጣት እቅድ ነድፎ ነበር። እነሱም ጉዳዩን አጥንተው ወደ መስጊዱ ግራውንድ ክፍሎች ከባድ የጋዝ ጭስ እንዲለቀቅ አደረጉ። ጭሱም በእያንዳንዱ ክፍል እንዲሰራጭ በእጅ ቦምብ መልክ እንዲፈነዳ ተደርጎ የተሰራ ነበር። ሁሉም በአንድ ትንሽ ክፍል ውስጥ ተሰብስቦ ባሉበት ወታደሮች በጣሪያ ቀዳዳ በኩል የጭስ ቦምቦችን ወረወሩባቸው። እናም ጁሃይማን። በግዳቸው እጅ ሰጡ። ሙሐመድ ቢን አብዱላህ አልካህታኒ ግን ከሟቾች መካከል ተገኘ። አመፁም ከ15 ቀናት በኋላ በይፋ በካ የሳውዲ አረቢያ ኃይሎች ጆሃይማንንና ተከታዮቹን በቁጥጥር ስር አዋሉ። የኦፕሬሽኑ መሪ ጆሃይማን አልዑተይቢ በጥቃቱ ላይ ያደረሰው ጥቃት ፍትሐዊ በሆነ መንገድና በፍትሕ እጦት የተሞላች ምድርን በፍትህና በፍትሐዊነት ለሚሞላው በመጠባበቅ ላይ ላለው መህዲ ድል ነው በማለት በኩራት ተናገረ። በህይወት የተረፉት በአራት ቡድን ከተከፈሉ በኋላ ረቡ ሰፈር 21 1400 ዓመተ ሂጅራ ወይም 9 ቀን 1980 ዓመተ ልደት ማለትም ከተያዙ ካንዶር ገደማ በኋላ በግዛት ውስጥ ባሉ ስምንት ከተሞች ስልሳ ሶስቱ ሰዎች በአደባባይ የተገደሉ ሲሆን ጁሃይማን የመጀመሪያው ነበር። ጁሃይማን ዘመናዊነትን የማይቀበል ወግ አጥባቂ የማኅበራዊና ሃይማኖታዊ እንቅስቃሴ አካል ነበር። እርሱና ጓደኞቹ ቢሞቱም በዚያ ወቅት የነበሩ የዋህቢያ ሼሆች በንጉሣዊ ቤተሰቦች ላይ ተጽዕኖ ፈጣሪ ስለነበሩ በተዘዋዋሪ መንገድ ሕልሙን አሳክተውለታል። እርሱ ያደረገው ነገር በሳውዲ ላይ ሁሉንም ዘመናዊነት እንዲገታም አድርጓል። ለምሳሌ ያህል ከፍላጎቶቹ አንዱ ሁሉም ሴት ብሮድካስተሮች በቴሌቪዥን እንዳይታዩ ማገድ ነበር። በእርግጥም ከዚህ ክስተት በኋላ አንዲት ሴት በቴሌቪዥን መስኮት ላይ ዳግም ታይታ ታውቅም። መንግስቱ ለቀጣዩ አራት አስርት ዓመታትም በዚህ ጠንካራ ጎዳና ላይ ቆይቷል። ይህ ምናልባትም በድብቅ የተደረገ የሼሆቹ ተልእኮ ሳይሆን አይቀርም የሚል መላምት እንዲፈጠር አድርጓል። ስለዚህም ነ ዐብድልአዚዝ ብኑ ባዝ ተጠያቂ ይሆናሉ። ይህ ክስተት በመቶዎች የሚቆጠሩ ሰዎችን ለሞት ያበካና አካለ ጎዶላ ያደረገ ሲሆን በኢስላሙ ዓለም ላይ ጥላ ያጠላል። አዲስ የሃይማኖት ወግ አጥባቂዎች እንቅስቃሴንም ፈጥሯል። አንዳንዶች አይኤስ እና አልካኢዳ የጁሃይማን እንቅስቃሴ ተወላጆች እንደሆኑ ያምናሉ። ውድ ፕሮግራሜ ተከታታዮች በዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ እንድትሰጡ ጋብዛለሁ። በሌላ ፕሮግራም እስክንገናኝ ሰላም።